ነገ 12 ሰዓት ከ30 ላይ በአንፊልድ ሮድ የሚደረገው የሊቨርፑልና የማንቸስተር ዩናይትድ ጨዋታ ነው። በዚህ ጨዋታ ዙሪያ በጣም በተደጋጋሚ ገና ብዙ ሀሳቦች የሚነሱ ይሆናል። ጨዋታው እስኪደረግ ድረስ በተደጋጋሚ አዳዲስ መረጃዎችን ጨዋታውን አስመልክቶ የምንነግራችሁ መሆኑን በዚሁ አጋጣሚ ማስታወስም እንወዳለን። ታዲያ የነገው የሊቨርፑልና ና የማንቸስተር ዩናይትድ ጨዋታ በአንድ በኩል ተስፋ፣ በአንድ በኩል ስጋት ያለበት ጨዋታ ነው አይደለም? ለምሳሌ በዘንድሮ የውድድር ዓመት መሐመድ ሳላህ ለሊቨርፑል እየሰጠ ያለው አገልግሎት ቀዝቅዟል፣ ደብዝዟል። ለሊቨርፑል ባለፈው የውድድር ዓመት እንዴት አይነት የአሸናፊነት ሰበብ የአሸናፊነት ምክንያት እንደነበረ የሊቨርፑል አብዛኛው የጎል ሶርስ እሱ እንደሆነ ጎል ፕላስ አሲስቱ 47 ደርሶ በእንግሊዝ ፕሪምየር ሊግ ታሪክ የአዲስ ሪከርድ ባለቤት የሆነበት እንደሆነ ሁላችንም እናስታውሳለን። እና ይሄ የመሐመድ ሳላህ ኮንትሪቢሽን ከዚህ በኋላስ እንዴት ነው የሚቀጥለው ነው። አሁን ለምን ደበዘዘ ከዚህ በፊት በተደጋጋሚ ስንነጋገርበት ነበር። በደንብ ደብዝዟል። ለምን እንደ ደበዘዘም ጭምር አይተናል። ራሱ መሐመድ ሳላህ ከአርነ ስሎት ጋር ተነጋግረንና ተስማምተን የኔን የዲፌንሲቭ ሪስፖንሲቢሊቲ ያ ማለት ለመከላከል ካንተ ይጠበቃል የምትለውን ነገር ከተውክልኝ በማጥቃቱ አኮራሃለሁ ብዬዋለን። በማጥቃቱ እንዳኮራህ የምትፈልግ ከሆነ ይችን ቀንስልኝ አሉ አርንስሎ ተስማማ። ይሄ ልጅ ያገባው ጎል ሲደመር ለጎል የሚሆን የሰጠው ኳስ በአጠቃላይ አርባ ሰባት ሆነ። ከሊቨርፑል አጠቃላይ ያለፈው የውድድር ዓመት ጎሎች ውስጥ ሀምሳ ሶስት በመቶ የሱ ነው። ሊቨርፑል ያለ መሐመድ ሳላህ ጎል ባለፈው የውድድር ዓመት በደረጃ ሰንጠረዡ አንደኛ አይሆንም ነበረ። ሊቨርፑል ይሆን የነበረው ከዛ በጣም ዝቅ ያለ ቦታ የሚይዝበት ነበረ። ሳምሪ ስለዚህ ዘንድሮ የምነካው ስንል የነ ትሬንት አሌክሳንደር አርኖልድ አለመኖር እንደ ባለፈው የውድድር ዓመት ሁሉ ዘንድሮም በዛ ነጻነት ውስጥ በዛ ምቾት ውስጥ ሊጫወት እድል አላገኝም። አርንስሎት አሁንም ግራ የገባቸው ነገር አለ። ትናንት እናንተ ሀሳቦች ከሆነ በጋዜጣዊ መግለጫቸው ላይ ሲናገሩ የነበሩት ከዚህ በኋላ ገና ነው አለመደም ጊዜው እንስጠው ፕሪሲዝን ስለሌለው ነው ምናምን አለልም አሉ። አሌክሳንድር አይዛክ ነው በቃ፣ ሀያስቱ ዴሊቨር አሌክሳንድር አይዛክ ከዚህ በኋላ ይሄ በሰበብ የምናግዘው የምንረዳው የምናቆይለት ምንም አይነት ነገር የለም ተባለ። ስለዚህ አሁን እውነት አርንስሎትና ሊቨርፑል በነገው ጨዋታ ላይ ችለው ያንን ነገር ያደርጋሉ ወይ ነው። መሐመድ ሳላህ ከዩናይትድ ጋራ ሲሆን ሪከርዱ በጣም የሚያስቀና ነው። ምናልባትም የሊቨርፑልና የማንችስተር ዩናይትድ ፊክስቸር ላይ ገብተች ብትመለከችው የመሐመድ ሳላህ ኮንትሪቢሽን በጣም ትልቅ መሆኑን ነው ብዙ ጎል ያስቆጠረው በሁለቱ ክለቦች ጨዋታ አንዱ መሐመድ ሳላህ መሆኑን ነው የምታቂው። ስለዚህ ይሄ ጌም ለእሱ መደበቂያው አልነበረም፣ መፍኪያው ነው፣ መጉያው ነው። የዘንድሮ የውድድር ዓመት የሱ ኦቨር ኦል እስካሁን ድረስ ባለው እንቅስቃሴ በአሲስትም ጎል በማስቆጠርም ደስ የሚል ተጫዋች አልሆነም። ስለዚህ ሊቨርፑል እንደ ቡድን የሚታይበት ክፍተት ብቻ ሳይሆን የአምና መመኪያው የነበረው መሐመድ ሳላ የሚመኩበት መሆን ገና አልጀመረም እና የሊቨርፑል ሰዎች ደጋፊዎቹ በዚህ ምክንያት ሊሰጉ ይችላሉ። ነው የመጀመሪያው ነጥብ መነሳት ያለበት ይሄን ሊሰጉ ይችላል። እሺ አዳዲሶቹን ተጫዋቾች በተመለከተስ ፍሎሪየን ቪርትስ፣ ይህንን ልጅ በዚህ ወቅት እኮ ልንሰማ የምንፈልግ የነበረው ወይም የምንጠብቅ የነበረው ነገር ሲሞገስ ለሊቨርፑል እንደዚህ መሆን ዋና ምክንያት ተደርጎ ሲጠራ፣ እንደዛ ግን አደለም። አሁን እየሆነ ያለው በእምቢ አለው ነው እየተነሳ የሚገኘው። ስለዚህ ይሄንን በተመለከተም ከአዳዲሶቹ ተጫዋቾች የሚገኘው ነገር ካላደገ በስተቀረ ኤክስትራ ጫና ነው የሚሆን ተጨማሪ ጫና ነው የሚሆን ለምን ብትኝ ከፍተኛ ገንዘብ ወጥቶ ነው እነዚህ ልጆች ወደ ሊቨርፑል ተጫዋችነት እንዲቀየሩ የተደረገው እያወራን እኮ ያለ ነው ሳምሬ ስለ ሁለት የፕሪሚየር ሊጉ ውድ ተጫዋቾች እኮ ነው ስለ አሌክሳንደር አይዛክ እና ስለ ፍሎሪያን ቪርስ ነው እያነሳ ነው ያለ ነው። ስለዚህ እነዚህ ተጫዋቾች ከሸፉ ማለት አልሆነላቸውም ማለት የሚጠበቅባቸውን ነገር ማድረግ ተሳናቸው ማለት አስቸጋሪ ነው፣ ስሜቱ አስቸጋሪ ነው፣ ከባድ ነው፣ በጣም አስቸጋሪ ነው የሚሆነው። ስለዚህ ከነገው ጨዋታ በፊት እኚህ ሰው፣ አሰልጣኙ ሁለት ውሳኔዎችን መወሰን አለባቸው፣ ወሳኝ የሚባሉ ውሳኔዎች። አንድ ዩናይትድን በሚገጥሙበት የነገው ጨዋታ ላይ ጨዋታውን በአሌክሳንድር አይዛክ ይጀምራሉ ወይስ በሁጎ ኢኪቴክ? አሌክሳንድር አይዛክ ለሊቨርፑል ብቻ አይደለም ለሲዩዲንም አልሆነም። የሲዩዲን ደጋፊዎች የተቃወሙት የጮሁበት ሜዳ ላይ ከአንተ የምንጠብቀውን ነገር አልሰጠህንም ብለው ነው። ስለዚህ በእሱ እንደገና ይጀምሩና አጀማመሩ ከማንም በላይ በተለይ ከሊቨርፑል አዳዲስ ፈራሚዎች በላይ አሪፍ የነበረውን ሁጎ ኢኪቴክን እኮን ያቀዘቀዙትኝ ሰውዬ ምን ለማድረግ ብለው አሌክሳንደር አይዛክን ለማላመድ ብለው ይደረጋል። እን እንደዚህ ሲጀመር የደመቀውን አፍዘዘሽ የፈዘዘውን እንድናይ እንመደረግ አለብን። አሌክሳንደር አይዛክ መድረስ አለመድረሱን ልክ አንቺ የሆነ ፍሬ ነገር ቤትሽ ቢኖር አቮካዶ ቢኖር መድረስ አለመድረሱ ፓፓያ ቢኖር ምናምን አውቀሽ ነው የምታቀርቡ ገበታ ላይ። በቃ አሌክሳንደር አይዛክ ሬዲ መሆኑን ማወቂያ ሌላ መንገድ የላቸውም እንደ ምን መንገድ አላቸው? ልምምድ ቦታ ላይ ሂዝ ሬዲ ሂዝ ኖት ሬዲ ሂዝ ኖት ኦኬ የት ምናምን ማለት አይችሉም። እንዴ ይቻላል እኮ ወይም ደግሞ የቀስ በቀስ ደቂቃ እየሰጠሹ፣ አንደኛው መንገድ ልምምድ ላይ ታይዋለሽ። ኤፊሽንሲ ይሆን ልምምድ ውስጥ ኤፊሽንሲ ይለካል። ከዛ ጎን ለጎን ግን የምትሰጭው ሚኒትስ አለ አይደለ? የጌም ሚኒትስ እነሱ ላይ ኦው እያለሽ ሰላሳ ደቂቃ ስትሰጭው ሰልሳኛው ደቂቃ ላይ ቀይረሽ አስገብተሽ አሪፍ ከሆነ ሰከንድ አፍ ሙሉን ታጫዋችዋለች ምናምን እያልሽ ነው ወደ ፉል ናይንቲ ሚኒትስ የምታመጭው። ገልብጠሽ ጠይቂዋ ሳምሪ፣ ገልብጠሽ እኮ በተጠይቂ። ሁጎ ኤኪቴኬ ምን ስላደረገ ቁጭ አለ? በነገራችን ላይ የፈረንሳይ ብሔራዊ ቡድንን ጨዋታዎች ላየ ኢኪቴኬን የምታስቀምጩ ሰው አይደለም፣ በዚህ ሰዓት። ቅድም ስለ አርሰናል ስናወራ ሞመንተም ምናምን እያለን ሜሪኖን ስናሞካሽ ከነበረ ሞመንተሙ ጥሩ የሆነው የሊቨርፑል ተጫዋች ሁጎ ኢኪቴኬ ነው። ይኸውልሽ አሌክሳንድር አይዛክ ምንም ሊያደርግልሽ ባልቻለበት፣ መሐመድ ሳላህ እንዳምነው አይደለም በምትይበት ይሄኛው ግን ምንም ባላጎደለበት እንዲህ ያለው ውሳኔ መወሰን ሊቨርፑልን ይበልጥ መጉዳት ነው የሚሆነው። ስለዚህ ይሄ ትክክል ነው ወይ የሚለውን አብሮ ማየት የሚሻል ይመስለኛል። የኮናቴና ግራቬንበርችን በተመለከተ ጥሩ ዜና ነው፣ ትናንትና ሲናገሩ የነበረው አርነ ስሎት። ስለዚህ እነዚህ ተጫዋቾች ወደ ሜዳ የሚገቡላቸው ከሆነ ትሬኒንግ ላይ ነበሩ አቬለብል ናቸው ተብሏል። ነገው ጨዋታ የበለጠ ከመሳሳት የበለጠ ከመጎዳት ይሻላል ነው ምክንያቱም ለምሳሌ ኢብራሂማ ኮናቴ የለም ካልሽ፣ አስቢው ይው በእንትን ላይ ምን ደግፍ ነው እኮ የሚሆነው በእንቅርት ላይ እንደሚባለው በእውነትነት የለም። ኖሮም እኮ አሪፍ አደለም፣ ይሄ ልጅ ኖሮም ጥሩ አደለም። ግን ምናልባት ለአርሰናል ጨዋታ በድንገት የሚገርም ብቃት እንዳሳየው ነገም እንደዛ ሊያደርግልሽ ግን ይችላል። ትልቅ ተጫዋሽ ሁሌም ትልቅ ነው። ለመነሳት ጊዜ ላይፈጅበት ይችላል። ኤኒታይም ፒክ ሊያደረግ ይችላል። ሌቭሉን የፐርፎርመንስ ሌቭሉን ድንገት ፒክ ሊያደረገው ይችላል። ስፔሻሊ አይምሮ ከተረጋጋ አሁን እኔ ኢብራሂም ኮናቴ ረብሾታል የሚባለው አንደኛው ነገር ከሊቨርፑል መለየት ይፈልጋል። የቀረበለት ኮንትራት የለም። የመጨረሻ የኮንትራቱ ጊዜ ላይ ነው የሚገኘው። ስለዚህ ለምን የሚል ጥያቄ አለው ተብሎ ነው በተደጋጋሚ የሚገለጸው ለሱ ሊቨርፑል የሚገባውን ክብር እንዳልሰጠው የሚያምን አይነት ተጫዋች ነው ተብሎ ነው መረጃ ሲወጣ የተመለከት ነው። ስለዚህ በዚህ ሂደት ውስጥ ሆኖ ትኩረቱን የሚከፋፍለው ደስተኛ እንዳይሆን የሚያደርገው ነገር ካለ ያው የአእምሮ ጉዳይ ጨዋታ ላይ ተጽዕኖ ማሳደሩ አይቀርም ብዙ ጊዜ እንደምንመለከተው። ስለዚህ ተጫዋቾች ተረጋግተው ሙሉ በሙሉ ጨዋታ ላይ ብቻ ትኩረት አድርገው ሲጫወቱ የሚያሳዩት ፐርፎርመንስ እና በሌላ ነገር ትኩረታቸው ተከፍሎ ሲጫወቱ የሚያሳዩት ፐርፎርመንስ አንድ አይሆንም። ብዙ ጊዜ በዚህ ጉዳይ ላይ ተረጋግቶ የሚመጣ ከሆነ ራሱን አሳምኖ የሚመጣ ከሆነ ኮናቴ የተሻለ ነገር ሜዳ ላይ ሊያሳይ ይችላል ተብሎ ነው የሚታሰበው። ግን አርን ስሎት ላይ አንድ ሌላ የሚነሳው ጥያቄ ቅድም ካነሳው ጋር በተያዘ እኔም አንዳንድ ጊዜ የሚፈጥርብኝ አሁን ሊቨርፑል መከላከል ላይ ችግር አለበት ይታወቃል። ተጫዋቾቹ አሉ፣ ግን በደንብ ፐርፎርም እያደረጉ አይደለም። ስለዚህ በደንብ ፐርፎርም የሚያደርጉ ደግሞ ተጫዋቾች አሉ፣ የት ፊት መስመር ላይ በዚህ ነገር ለማጣጣት ለምን አይሞክሩም? ለምን ለምሳሌ አንቺ ብትሆኚ የእውነት ለመናገር ሁሉንም መረጃ ከግምት ውስጥ አስገብተሽ በነገው ጨዋታ ላይ በአይዛክ ነው የምትጀምሪው፣ ወይስ በኢኪቴኬ ነው? ንገሪኝ። አንቺ የትኛውን ነበር? እኔ በኢኪቴኬ እኔ በኢኪቴኬ ነው የምጀምረው። ለምንድን ነው? በአሌክሳንድር አይዛክ እየሞከርኩኝ ከዚህ በኋላ ኤክስኪዝ የለውም። ስት ሂዝ ኖት ሬዲ ማለት ነው። ደግሞ ይሄ ጨዋታው ደግሞ የምትሞክርበት ጨዋታ ነው ወይ? በጭራሽ አደለም። ሶስቴ ከተሸነፍሽ በኋላ እንደገና ሪስክ የምትወስጂበት አደለም። ይሄን ነካራቦካፓሉ አደለም። የእውነት ነው መልሽ። ሌስ ጉዳት ያላቸው ጨዋታዎች አሉ አይደለም? ደግሞ ጨዋታዎችን ዶመኔት ካድረግሽ በኋላ ውጤቱ ያንቺ እንደሆነ ካወቅሽ በኋላ ለናርሰናል የልብ ልብ የማይሰጥ ውጤት እንደምታመጭ እርግጠኛ ስትሆኝ፣ ልጁ እኮ ይገባዋል። አይገባውም አይደለም? ግን ገና ነው። ገናነቱ ገናነቱ ይታያል የት? እንግሊዝ በሊቨርፑል ቤት የገናነቱ ይታያል የት? ለስዊድን ብሔራዊ ቡድን። ለማንኛውም በነገው ጨዋታ ላይ በሁለት ቦታዎች ላይ ወሳኝ ነገሮች ይጠበቃሉ ከአርነስሎት። አንደኛው ራይት ባክ ላይ ማን ነው የሚጫወተው? በጣም ቶሎ ቶሎ የሚቀያይሩት አንዱ ቦታ እሱ ስለሆነ እውነት ሶቦስ ቦስ ላይ አሁንም ራይት ባክ ያደርጉታል? ብራድሌ ነው የሚሆነው ወይስ ፍሪምፖንግ ነው የሚሆነው? ዊ ኔቨር ኖው፣ ምንም የምናውቀው ነገር የለም። ከዛ አጥቂው ጋር ማን ነው የሚሆነው? ኢኪቴኬ ነው ወይስ አሌክሳንደር ይዛክ? ይሄ ነው ዋናው ነገር። ምክንያቱም ግብ ጠባቂው ላይ ምንም ልዩነት ልታመጫት ትሽም አይደል ማማርዳሽቪሊ ነው የሚሆነው በረኛ እሱ ነው የሚሆነው ኢብራሂማ ኮናቴና ቨርጅል ቫን ዳይክ ሴንተር ባኩን ይይዛሉ ቀኙ ላይ አሁን እንዳልኩሽ እርግጠኝነት የለም ብራድሌ ሊሆን ይችላል ፍሬምፖንግ ሊሆን ይችላል ሶቦስላይ ሊሆን ይችላል በግራ መስመር በኩል ግን ያው ኪርክ ይይዛል ከዛ ከነሱ ፊት ግራቨንበርች እና ሶቦስ ላይ ይሆናሉ። ከዛ በፊት ደግሞ ያው በአራቱ ለሶስት አንድ አደለም ለሚጫዋቱት ከዛ በኋላ ፍሎሬንቪርስ አለ ኮዲ ጋክፖ አለ መሐመድ ሳላህ አለ ወይ አይዛክ አለ ወይ ኪቴኬ ይኖራል ማለት ነው። ከዚህ ውጪ ሊያደርጉ አይችሉም። በእኔ እምነት ግን የተሻለ የሚባለው ምርጫ ራይት ባክ ላይ ብራድሌን ማድረግ ምክንያቱም ሶቦስ ላይ አሰ ናምበር ኤይት በጣም ምርጥ ተጫዋች ነው። መሀሉ ላይ እዛ ላይ እንዲሳሳባቸው የማይፈልጉ ከሆነ እሱን ማድረግ አለባቸው። ብራድሌን በቀይ መስመር በኩል አድርገው ኢኪቴኬን እንደ አጥቂ ተጠቅመው ወደ ሜዳ ቢገቡ የተሻለ ነው እውላለሁ። በሊቨርፑል በኩል ወደ ማን ዩናይትድ ስንሄድ ምን ያጓጓሃል ብትኝ፣ እኔ ምን እንጃ፣ እንግዲህ ምን አይነት አስተያየት ምን አይነት ስሜት ሰው ላይ ልፈጥረ እንደምችል ባላቃውም፣ የእውነቴን ነው የምናገረው። ስታምሬ እኔ እንደገና ሴኒ ላመንስን ማየት በጣም ያጓጓኛል። እንደገና ያንን ኮንፊደንሱን ይህን በሚያህል ትልቅ ጨዋታ ምንም ቢያደርግ ልፈርድበት አይደለም። እንደ በቀደሙ ልበሙሉ ሆኖ ባየው ግን የምናገረው ነገር ይኖረኛል። ቢሳሳት አልፈርድም። ገብቶሻለመልሽ ለጉብዝናው ግን የተለየ ቃላት ይኖረኛል። የሆነ የምታስቀም እንደዚህ ኮ ስለሆነ ነው ብለህ ምክንያት ማብራሪያ የምትሰጥበት ነገር ይኖራል። ስህተት ቢፈጥር ላሜንስ፣ በዚህ ጨዋታ ላይ ግን እንደ ሰንደርላንዱ ጨዋታ ደግሞ በጣም የተለየ እንቅስቃሴ ካሳየ፣ ቡድኑን ከመራ፣ ጨዋታውን ካነበበ ግን ለሱ እንደገና አድናቆት ነው የምትሰጠው። አይደለ ዝም ብሎ አድናቆት አይደለም። ከኔ በግጥም ሊሆን ይችላል፣ ከምር ነው ታንጎራጉር። በግጥም ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። አንዱ ዩናይትድ ቤት ማየት የምፈልገው ነገር ይህንን የእውነት ለመናገር ሁለተኛው። ምን ያጓጓሃል? ነው ምን ያጓጓል? ላይነን ያለ ነው። ሁለተኛው የአሞሪን ፍሌክስብሊቲ እንዲቀጥል መፈለጋለኝ። ይኸውልሽ አሞሪም በባክስሪ መጫወትን ይወዳል። በቃ ባክስሪ ኦርሞት እያለ ነው ያለው እሱ ባክስሪ ላርንስሎትና ለሊቨርፑል ፈተና ነው። አይመችም። አቃለው ከመቼውም ጊዜ በላይ አሞሪም በባክስሪ እንዲጫወት የምፈልገው ነገ ነው። ነገር ግን ሰንደርላንድ ላይ የሰጠን ክሎ አላደለ ነገሮች አስቸጋሪ ሲሆኑ ነገሮች ከበድ ያሉ ሲመስለው በባክፎር ቢጫወት ደስ ይለኛል። ስለዚህ አሞሪም እንደ አስፈላጊነቱ ፍሌክሰብል ለመሆን ተለዋዋጭ የሆነ ሀሳብን ሜዳ ለተጫዋቾቹ ተግባራዊ እንዲያደርጉ እድል ይሰጣችኋል፣ ወይ ይወስናል፣ ወይ ያደርጋል፣ ወይ አይ ዋን ቱ ሲ ዜስ። ይህንን ማየት ፈልጋለሁ። ሶስተኛ ማየት የምፈልገው ነገር ምንድን ነው? ቤንጃሚን ሼሽኮን። ቤንጃሚን ሼሽኮ በእኔ እምነት፣ በእኔ እይታ፣ በእኔ አንደርስታንዲንግ ጌም ቱ ጌም ኢምፕሩቭ እያደረገ ነው። እኔ አሁንም ስለ ቤንጃሚን ሼሽኮ ይሄ ወረስ ዲል ነውና የሚለውን እኔ አልቀበለውም ይሄ ልጅ ጌም ቱ ጌም አስተዋጽኦ እየተሻሻለ አስተዋጽኦ አሪፍ እየሆነ እየሆነ እየሆነ እንደመጣ ነው። ፊልም ማድረገው ከሆነስ ከሆነ ይሄ ልጅ በነገው ጨዋታ ላይ የበለጠ ይለካል። እነ ቫንድ ሀይክን አይነት ተጫዋቾችን ፌስ ያደርግ ነግሮናል። የነገረን ነገር አለ። ምንድን የነገረን ፕሪሚየር ሊጉ ከተባለውን በላይ ከባድ ነው ብሏል። ፕሪሚየር ሊጉን የበለጠ ከባድ የሚያደርገው ለአጥቂ ደግሞ ቫንዳይክ ነው። ገብቶሻል። ስለዚህ በጣም የመጨረሻውን ከባድ ፌስ ሊያደረገው ነው። የመጨረሻውን ከባድ እሱን ማየት ይፈልጋል፣ ያጓጓኛል። በጣም ኤምቤሞን በተመለከተ ከትላንትና በፊት የሚሰማኝ ስሜትና ከትላንት ወዲህ የሚሰማኝ ስሜት ኮምፕሊት የተለየ ነው። ለብቻው የአማረ ፕሮግራም የምሰራለት ሰው ቢኖር ሰሞኑን እሱ ነው። እሱና ቤተሰባዊ ህይወቱን በተመለከተ ግን አስተውለሹ ከሆነ ከሰንደርላንድ ጋር በተደረገው ጨዋታ ህወስ ፑር አሪፍ አልነበረም ለመጀመሪያ ጊዜ የዩናይትድን ማሊያ ለብሶ ብሪያን ኤምቤሞ አሪፍ መሆን ሳይችል የቀረበት ጨዋታ እሱን ከኤምቤሞ የጎደለ ነገር አላየውም እስካሁን ድረስ ስለዚህ ሪአክት ማድረግ እንደሚፈልግ አንብቤያለሁ አይ ዋን ቱ ሲ ሂዝ ሪአክሽን እሺ ማውንትንስ ሜሰን ማውንት ለማየት ሜሰን ማውንት ያለሽ፣ አሁን በበቀደሙ የሰንደላን ጨዋታ ላይ በጣም አሪፍ ነው የሆነ ቀን አሪፍ ነው። ሙዲ ይመስለኛል አንድ ኩኛን ስላስቀመጠ አሁን ያኔ ሰዎች በቀለ አሞሪም አንድ አዲስ ሳይኒንግ ብለው ሁላ አስተያየት የሰጡ ነበር። የሜሰን ማውንትን ጉዳይ በተመለከተ ሞሪኞ በተለየ መንገድ ከሚወዳቸው ተጫዋቾች መካከል አንደኛው ሜሰን ማውንት ነው። አዎ ተጎርቶ ረጅም ጊዜ ምናምንም እንደማይመጣ ቢያቅም፣ ሜሰን ማውንትን በጣም ይወደዋል። ሜሰን ማውንትንም ማቲያስ ኩኛንም እንትን ይላል። ግን እኔ አሁን በነገው ጨዋታ ላይ ሜሰን ማውንት ነው ማስቀድመው ከማቲያስ ኩኛ ይልቅ። ለምን ያልሽኝ እንደሆነ ትራቭሊንጉ በጣም ረጅም ነው። ከዚህ ከደቡብ አሜሪካ ሀገራት ጃፓን ሄደዋል ምን ብለዋል ምናምን፣ ደግሞ ጨዋታዎቹ ላይ ተሳትፏል ማቲያስ ኩኛ። ስለዚህ ድካም ሊኖር ይችላል። ይሄ ዋይዝ ዲሲሽን ያስተዋይ ሰው ውሳኔ ነው የሚሆነው ግን እነዚህን ነገሮች እኔ አሁን ሜሰን ማውንት አልመጣልኝም። የመጣውልኝ ያው አንቺ የሜሰን ማውንት ነሽ። አይ ትጠሩ አለ ብዬ ጠብቄ ስለነበረ ድንገት ከረሳው ላስታውስ ብዬ ነው እሱን ስሙን ያነሳው። እኔም በጨዋታው ላይ የእሱን ድጋሚ አሪፍ እንቅስቃሴ ለማየት ፈልጋለሁ። አሁን አሪፍ እንቅስቃሴ እያሳዩ የሚገኙ ተጫዋቾች በዩናይትድ ቤት አንደኛው እሱ ነው። ስለዚህ እሱን እንጠብቃለን ነው። ፉላም ከአርሰናል የውጤት ግምት አርሰናል እንደሱ እንድት ያደለ የሚጠበቀው ኢዜ ጎል ያስቆጥራል እሺ ሌላ ልጨምር። ስለስንት ያልቃል? ስለስንት ያልቃል? ሶስት ለአንድ ሶስት ለአንድ ያልቃል። ይዜ ጎል ከሚያገቡት መካከል አንዱ ነው። ዩናይትድ ከሊቨርፑል አቻ ነው። አቻ ቤደሞ ግዳል እያልኩ የተለያለሽ ግምቱ ላይ ማምር ሳላህ ጎል ያስቆጥራል። እሺ የእኔ ግምት አርሰናል ያሸንፋል። ግን አርሰናል ጎል ያገባበትም ቪክቶር ዮኮሬሽ ጎል ያገባል። ሊቨርፑል ከማንቸስተር ዩናይትድ እኔም ማቻ ነው የምለው። ማቲያስ ኩኛ ተቀይሮ ገብቶ ጎል ያገባል። ከምር ለየት ያለ እንደዚህ ገምቱ ነው። አዎ በቃ አሪፍ ነው። እንደዚህ ደስ ይላል። እንደዚህ ገምቱ ነው። ከማን ጋር ናቸው? ከእኔ ጋር ወይስ ከንተ ግን ምን ሊያረጉ ከአንጂ ግን እንደፈለጉ፣ ወይም የተለየም ግምት ካለ ተቀይሮ ገብቶ ብትሉ ከፈለጋችሁ ከመዋዘን ምትን ብትሉ፣ ብቻ ለየት ያለ ግምታችሁን አስቀምጡ አስቀምጡ እንላለን። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ኢትዮጵያ ለዘለ አለም ትኖር።